ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንደተለመደው ቃል አመሰራረት በቀ ፊደል አጭራጭር በሶስት በሶስት ፊደል ቃል እየመሰረትኩ አሳያችኋለሁ ማለት ነው። እናንተ እንደተለመደው አብራችሁ ከኔ ጋር እስከ መጨረሻ ድረስ ፊደሎችን በመጻፍ አብራችሁ ደግሞ ከኔ ጋር በመቁጠርና በስነ ስርዓት ከመጀመሪያ እስከ መጨረሻው ድረስ በደንብ ተከታተሉ። አብራችሁ ከኔ ጋር ስትቆጥሩ እየገባችሁ እያነበባችሁ ትሄዳላችሁ ማለት ነው። ብቻችሁን ስታነቡ ግን ያው ጀማሪ የሆናችሁ ተማሪ ማለት ነው። ብቻችሁ ስታነቡ ትንሽ ከበደላችኋን፣ አብራችሁ ከኔ ጋር ስታነቡ ግን እየቀለላችሁ ነገ፣ ስደግሙት ዞራችሁ ስደግሙት ፊደሉ እየቀለላችሁ ነው መሄደው እናንተ እኔ ጋር አብራችሁ ስታነቡ ግን እየቀለላችሁ ሄደን ማለት ነው። ስለዚህ ከብራችሁ ከእኔ ጋር ታነባላችሁ፣ ትጽፋላችሁ። ያው በጣም በማይረዝም ቪዲዮ ነው የምሰራላችሁ እጠረጠር ያለ ማለት ነው። እናንተ ብቻ ያው እስከ መጨረሻው ድረስ መከታተል ነው የሚጠበቅባችሁ ማለት ነው። በተለይ ጀማሪ ሆናችሁ ተማሪዎች ይሄ ቪዲዮ በጣም ይጠቅማችኋል በጣም ማለት ነው። እናንተ በስነ ስርዓት አብራችሁ ከኔ ጋር አንብቡ፣ ተከታተሉ። ቪዲዮን ደግሞ ላይክ፣ አዲስ የሆናችሁ ሰብስክራይብ አርጉ ማለት ነው። ለእኔ በደንብ ይጠቅመኛል ለብዙ ሰው ተደራሽ ስለሚሆን፣ በቀን በቀን የመለቀው ቪዲዮ አለ። ያው እሱን እየገባችሁ መከታተል ጀማሪ የሆናችሁ ተማሪ ፊደል ቆጠራችሁ ጨርሳችሁ፣ ማንበብ ሌብል ላይ የደረሳችሁ ተማሪ በደንብ ይጠቅማችኋል ማለት ነው። በደንብ ነው የሚጠቅማችሁ። በደንብ ተጠቀሙበት። በቀን በቀን የመለቀውን ቪዲዮ እናንተ እየገባችሁ ማየት አትሰልችው። በጣም ረዘመ ቢባል አስራ ምናምን ደቂቃ ነው። አስር ደቂቃ፣ ከዚያ በላይ ብዙም አልሰራም። አያሰለችም ማለት ነው። አስር ደቂቃ ማለት ደግሞ በጣም በጣም ቀላል ነው። ሌላ ቦታ ላይ ጊዜያችሁን ከምታጠፉ ከዚህ ላይ ብታደርጉ አማርኛ ማንበብ ትችላላችሁ ማለት ነው። ለበለጠ ደግሞ በውስጥ መስመር መማር የምትፈልጉ በውስጥ መስመር በሳምንት አምስት ቀን በቀን አንዳንድ ሰዓት እናስጠናለን። ከዚህ ጋር ባስቀመጡት ስልክ ደውሉልን። ይው ከዚህ ጋር አስቀምጫለሁ 0921 በሚል ስልክ ሃይበሩን በኢሞቤ ቴሌግራም በዋሳፕን እንመልስላችኋለን። እናንተ በቅርብ ቀን በቅርብ ቀን በሁለት ወር በሶስት ወር ባልሞላ አማርኛ ጥንቅቅ አድጋችሁ ማንበብ፣ አረፍተ ነገር ማንበብ ትችላላችሁ ማለት ነው። በውስጥ መስመር እናስጠናችኋለን። ከዚያ ውጭ ዩቱብ ላይ የሚለቀውን ቀን በቀን የሚለቀውን ቪዲዮ ከሀ ጀምሬ ፊደል እየቆጠሩ ቃል በእንደዚህ አጨራጭሬ እየጻፍኩ እና እያነበብኩ አሳያችኋለሁ። እናንተ መከታተል ነው የሚጠበቅባችሁ። ቀጥታ ወደ ማንበቡ ገባለሁ። ዛሬ የሰራሁላችሁ በቀ ፊደል ነው። መልካም ቆይታ ይሆንላችሁ። እሺ፣ ተመልሻለሁኝ። አነብላችኋለሁ። እናንተ ከኔ ጋር አብራችሁ ትቆጥራላችሁ ማለት ነው። አማርኛ ቃል ምስረታ ይላል። በቀ ፊደል ፊደሎችን እዚህ ጋር ጽፌያችኋለሁ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቆ እየጽፍ ያለው ማለት ነው። ከዚያ እንደተለመደው ወደታች ወደታች ወደ ማነብ እናንተ አብራችሁ ከኔ ጋር አንቡ። እሺ መጀመሪያ ቀ በቀ ፊደል ስለሆነ ማለት ነው። ቀጭ ን ቀጭን ቀጭ ይላል። መጀመሪያው ቀጥሎ ቀ አሁንም ደ ከዚያ ም ስድስተኛ ቀደም ቀደም ቀደም ይላል ማለት ነው። እሺ ቀጥሎ ቀ በ የረ ፊደል ሮ ቀበሮ ቀበሮ ቀበሮ ይላል ማለት ነው። እሺ ቀጥሎ ቀ በ ቶ የተ ፊደል ቶ ቀበቶ ቀበቶ ቀጥሎ ቀለም፣ ም፣ ስድስተኛ ም፣ ቀለም፣ ቀለም። ቀጥሎ ቀ፣ ቀጠሮ፣ ቀጠሮ። መጨረሻ ቀ፣ የነ ፊደል ና፣ ናትች፣ ነ፣ ኑ፣ ኒ፣ ና ምትለዋል፣ ቀና፣ ት፣ ቀናት ቀናት ቀናት ይላን ማለት ነው። እሺ ከኔ ጋር አብራችሁ መቆጠር እንዳተረሱ፣ አብራችሁ ማንበብ አፌ ሲጠራ አብራችሁ ፊደሎችን መጥራት እንዳተረሱ ጀማሪዎች ማለት ነው። እሺ ቀጥሎ ወዳለው ሲሄድ በጥቁር የተጻፈው በሁለተኛው ፊደል ነው። ቁ ብዬ የጀመርሁ ማለት ነው። ቁ ጥር፣ ቁጥር ቁጥር ቁጥር ይላን ማለት ነው። ከዚያ ቁ አሁንም ፈ መጀመሪያ ራ ቁፈራ፣ ቁፈራ በአንድ ላይ ቁፈራ፣ መቆጠር። ከዛ ጨረሰው ማንበር፣ ቁ ል ፍ ቁልፍ፣ ቁልፍ፣ ቁልፍ ይለን ማለት ነው። እሺ ቀጥሎ፣ ቁ ጭ ት ጭ፣ ስድስተኛ ት፣ ስድስተኛ ቁጭት፣ ቁጭት። እሺ። ቁ ጠባ ቁጠባ መቆጠብ ቁጠባ። እሺ። ከዛ ቁ ር ጥ ቁርጥ ቁርጥ። እሺ። ቁ ማ አራተኛ ር ቁማር ቁማር ማር ይላል ማለት ነው። እሺ ቀጥየ በቀይ ወደ ተጻፈው እሄዳለሁ ማለት ነው። በቀይ የተጻፈው ቂ በሶስተኛ ማለት ነው ቂ ር ቆ ስ ቂ ሶስተኛ ር ስድስተኛ ቆ መጨረሻዋ ስ ስድስተኛ። ቂርቆስ በአራት ፊደል ነው። ቂርቆስ ቂርቆስ እሺ። ከዚያ ምን መጀመሪያ ልየታ አለው ራ አራተኛ ቂ አለች መጨረሻ ሆና ነው እንጂ አለች በሶስተኛዋ። ማን ነው በአንድ ላይ መ መራቂ። በአንድ ላይ መራቂ። በአንድ ላይ መራቂ። እሺ ከዛ አ ከዚያ ረ ከዚያ ሆንም መጨረሻ ላይ ቂን አረጓት። በአንድ ላይ አ ረ ቂ አረቂ፣ አረቂ ይላን ማለት ነው። እሺ ከዛ እነዚህ ደግሞ በሁለት ብቻ ሆነ። ቂ የጣ ፊደል ጣ፣ ቂጣ፣ ቂጣ። በነገራችን ላይ ጀማሪ የሆናቸው ተማሪዎች ሶስት ፊደል ወይም ከዛ በላይ በሁለት ፊደል የተመሰረተ የሚከብዳቸው ተማሪዎች አሉ። የሆነ ግራ ይገባቸዋል መሰልና ማንበብ ይቸገራሉ፣ ሳስተምራቸው፣ ሳያቸው ማለት ነው። ስለዚህ መቆጠር ነው መጀመሪያ። ቂ ትላላቸው ከዛ ጣ፣ ቂጣ፣ መጨረስ፣ ባጭር ቂጣ ከዚያውንም ቂ ከዚያ ም ቂም ቂም፣ የሰው ቂም ይዞብኛል ይባላል አይደል? ቂም ይዞ ቂም ይዞብኛል የሰው ይባላል። የሆነ እንትን ሲል ማለት በሆነ ሰው ሲያኮርፍበት ቂም ይዞብኛል የሚባል አባባል አለ። ቂም ከዚያ በ ቂ በቂ በቂ በና ከዚያ ቂ ደግሞ ሶስተኛው ቂ በቂ በቂ ነው። በቂ እሺ። በመጨረሻ ቂ ከዚያ ል ቂል ቂል ቂል የሚባል አበባል መቼም ያው ታውቃላችሁ። ቂል ማለት የሆነ ቀላል ሰው ወይ ክልፍስ ክልፍስ የሚል ሰው ማለት ነው። ይህ ሰው ቂል ነው ምናምን ይባላል። ቂል እሺ። ከዛ በአራተኛው ፊደል በቃ ቃ አራተኛ ላ ት ቃላት። በነገራችን ላይ በፊደሎቹ ስትጠቀሙ እችን ፊደል ስለምትጠቀሙ ቃ ቀ ማለት አይቻልም። ቃ አራተኛ ቀ ቁቂ ቃ ቃን ተጠቅማች ስለምታነቡ የምታነቡት ነገር እየቀለላች ነው ሚሄዱ ምክንያቱም በፊደሎቹ ተራ ስለሆነ። ቃ የለ ላ ት ቃላት ቃላት። ከዛ ቃ ሪ ሶስተኛ ያ ቃሪያ ቃሪያ ቃሪያ ከዚያ ቃ ሊ ቲ ቃ ከዚያ ሊ ከዚያ ቲ ቃሊቲ ቃ ሊቲ ከዚ ቃ ተ አሁንም ተ ቃ ተተ ተከታታይ ሲመጣው ሁለት ዜ መጥራት ነው። ቃ ተ ብላችሁ አቁማችሁ አይነበብም። ቃ ተን ደግማችሁ መጥራት ቃተተ ተተ እሺ ቃ ጠ የለፊደል ሎ ቃጠሎ ቃጠሎ ቃጠሎ። እሺ ከዛ ጠ ከዛ ቃ አራተኛዋ መሃል ላይ ያለች ጠቃ። ከዚያ ሚ ጠቃሚ ጠቃሚ። በመጨረሻ በሁለት የተመሰረቱት ቃ ል ቃል ቃል ቃል ይላል ማለት ነው። ቃል። ከዚያ በአምስተኛው እንሄድ። በአምስተኛው በአምስተኛው ደግሞ ቄ ብሎ ነው አምል የሚጀምር። ቄ ቀለበት ያላት ቄ ጠማ፣ ቄ ጠማ፣ ቄ ጠማ። ቄ ፊደል ጠ፣ ፊደል ማ ቄ ጠማ። ከዛ ቄ ር፣ ሎ፣ ስ። እንደዛ ጽሑፍ ትንሽ ከበድ ይላል። ቄርሎስ ቄርሎስ ቄርሎስ ቄርሎስ ይላል። በአንድ ላይ ማን ነው? ከዛ ዱ ከዛ ቄ መሃል ያለች ት ዱቄት ዱቄት። ከዛ ቄ ሳር ቄሳር ቄሳር። ሺ ከዛ ቄ ከዛ ብ ቄብ ቄብ ይላን። ቄብ እሺ። ከዛ ቄ ስ ቄስ ቄስ ይላን ማለት ነው። በመጨረሻ ቄራ ቄራ ቄ ፊደል ራ ፊደል ቄራ። እሺ። ከዛ በስድስተኛ ስድስተኛ፣ ደግሞ እቺ ነች ስድስተኛዋ እቺ ነች። ቅ ይላን መ ም ቀማ ቀማ ከዛ ቅ አሁንም ቅ ል ሁለት ጊዜ ቅንቅን መጥራት ቅ ብቻ አካላቸው አይነበብም። ቅ ል ይልባቸዋል። ቅ ቅ ቅል ከዛ ቅ ቅርጽ ቅርጽ ስድስተኛ ፊደሎች የሆነ ለጀማ ትንሽ ከበድ ይላሉ አጠራራቸው የሆነ ስጠሯቸው ካፍ ላይ ከበድ ስለሚሉ ቅ ካላችሁት ቀ ይሆናል፣ ትሩት ደግሞ ቁ ነው የሚሆነው። ቅ የምትለዋን ፊደሉን መጥራት ይቻላል። ለምሳሌ ቀ ቁ ቂ ቃ ቄ ቅ እንደሚል ትደርሱበትና ና ቅ እያላችሁ ማንበብ ሌላውን በተመሳሳይ ማነው ቀ ብቻ ሳይሆን የማንኛውን ፊደል ስድስተኛው አጠራሩ ከከበዳችሁ፣ እስከ ስድስተኛው ድረስ ተጠሩና ከስድስተኛው ላይ ጀምራችሁ ማንበብ ትጀምራላችሁ ማለት ነው። እሺ፣ ቅ ር ፅ ስድስተኛ ቅርፅ። ሁሉም ስድስተኛ ናቸው። ርም ስድስተኛ ጽም ስድስተኛ ቅርፅ ቅርፅ ይላል። ከዛ ቅናት ቅናት። ከዛ ቅ ዳሜ ቅዳሜ ቅዳሜ። ከዛ ቅ ርብ ቅፊደል ፊደል ር ፊደል ብ ይህም ስድስተኛ እሺ። ይቺ ደግሞ ቀ ር ብ ቅርብ ቅርብ ከዚያ ቅ ጣ ት ቅጣት ቅፊደል ጣፊደል ት ቅጣት ከዚያ በመጨረሻው ሄድን። በመጨረሻው ደግሞ ቆ ሌላን ለ ፈ የመጀመሪያ የመጀመሪያ ፊደል ቀጥሎ ያለው ቆ መጨረሻው ሲሆን ሌላ ፈ መጀመሪያ ለ ከዚያ ፈ ቆ ለ ፈ ቆ ለ ፈ ቆ ለ ፈ ከዛ ቆ መጨረሻ ከዛ ጠ መጀመሪያ በ መጀመሪያ ቆ ጠ በ ቆ ፊደል ጠ ፊደል በ ፊደል ቆ ጠ በ ከዛ ቆ ፈረ ቆ መጨረሻ ናት። ፈ መጀመሪያ ናት። ረ መጀመሪያ ናት። በአንድ ላይ ቆፈረ ቆፈረ። ከዚ ቆ መጨረሻ ሰ፣ ከዚያ ለ መጀመሪያ መጀመሪያ፣ ቆሰለ ቆሰለ። ከዚያ ቆ ከዚያ ዳ አራተኛ ቆዳ፣ ሁለት ፊደል ማለት ነው። ቆዳ። ከዚያ ቆ መ፣ ቆመ ቆመ ቆመ ይላል ማለት ነው። መጨረሻው ቆ ቆብ ቆብ ቆብ ይላል ማለት ነው። ቆብ ቆብ ይላል። የዛሬ ቪዲዮ ይህን ይመስላል። እናንተ አብራችሁ ከኔ ጋር እንደቆጠራችሁ ተስፋ አደርጋለሁ። በደንብ ኦንላይን ላይ እራሳችሁን መለወጥ መቀየር ትችላላችሁ። አማርኛ ማንበብ የማትችሉ በደንብ አድርጋችሁ ይህም ቪዲዮ ቀን በቀን የሚደርሰውን ቪዲዮ ዩቲዩብ ላይ በራሱ ከተከታተላችሁ አማርኛ በቀላሉ ማንበብ ትችላላችሁ። ለበለጠ ደግሞ ያው በውስጥ መስመር መማር የምትፈልጉ በውስጥ መስመር አናግሩን፣ እናስተምራችኋለን። በተለው በቅርብ ቀን አማርኛ እንድታነቡ እናደርጋችኋለን ማለት ነው። ቻናሉን ደግሞ ላይክ፣ ሰብስክራይብ ማድረግ አይረሳ። ቀን በቀን መለቀው ቪዲዮ አለ። እሱን እየገባችሁ መከታተል ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል ማለት ነው። በሌላ ቪዲዮ ተመልሼ እስከምመጣ መልካም ሁኑ። ሰላም ሁኑልኝ። ቻው